በናይጄሪያ የተጻፉ መጻሕፍት ከመኖራቸው በፊት ከጥንት ጊዜ ጀምሮ ስር በሰደደ የቃል ወግ በአፈ ታሪኮች፣ በምሳሌያዊ አነጋገሮች ሀብታም ሲሆኑ ለናይጄሪያ ስነ ጽሑፍ መነሻ ናቸው። በቀኝ በተገዙበት ጊዜ ከእንግሊዝኛ ቋንቋ ጋር የተዋወቁት ናይጄሪያን ስለ ቀኝ ግዛትና ስለ በእንግሊዝኛ የሚጽፉ ደራሲዎች ብቅ ማለት ጀመሩ። ከእነሱም ውስጥ ወሌ ሶይንካ፣ ሲፕሪያን ኢኩንሲ፣ ቺኑዋ አቼቤና ጋብርኤል ኦካራ ናቸው። ከመጀመሪያው ትውልድ የናይጄሪያ ጸሐፊዎች ዛሬ ስለ ቺኑዋ አቼቤ በትንሹ እንመልከት። አልበርት ቺኑ ዋሉ ሞጎ አቼቤ ቺኖ አቼቤ እንደ አውሮፓውያኑ አቆጣጠር በህዳር 16 ቀን 1930 በምስራቃዊ ናይጄሪያ በምትገኘው ኦጋዲ ከአዚያ ኦካፎና ከጃኔት አቼቤ ካሏቸው ከስድስት ልጆች መሃል አምስተኛው ሆኖ ተወለደ። በወቅቱ አካባቢውን እያስተዳደሩ የነበሩ የብሪታንያ መንግሥት ወኪሎች ወላጆቹ ትውፊታዊውን የኢጎቦ እምነት ትተው ክርስትናን እንዲከተሉ ስላሳመኗቸው አቼቤ በክርስትና ልማርን ያደገው። ሆኖም አቼቤ ስለ ናይጄሪያ ነባር እምነቶች መጓጓቱ አልቀረም። በመንግስታዊው የኢማውያ ዩኒቨርሲቲ ከመማሩ ባለፈ አቼቤ በናይጄሪያ ከሚገኘው ከኢባዳ ዩኒቨርሲቲ ኮሌጅ ዲግሪውን አግኝቷል። ጆሴፍ ኮንራድን የመሳሰሉ ስመጥር ብሪታንያዊ ደራሲያን ስለ አፍሪካ የከተቧቸውን ሥነ ጽሑፋዊ ድርሳናት ባነበበ ቁጥር ክፍት ይለው ነበር። አውሮፓውያኑ ስለ አፍሪካውያኑ የሚቀርጹት ገለጻ ተደጋግሞ ልክነቱን ከማጣቱ በላይ ገጸ ባህሪ አቀራረጻቸውም ቅያሜን የሚፈጥር አይነት ይሆንበታል። ስለዚህም እንደ አውሮፓውያኑ አቆጣጠር በ1959 በናይጄሪያ የዜና ማሰራጫ ተቋም በሚሰራበት ወቅት የመጀመሪያ ልብ ወለዱን ቲንግስ ፎል አፓርትን ጽፎ አሳተመ። መጽሐፉ ወዲያውኑ ዓለም አቀፍ ዝናን አተረፈ። ይህ ለመጀመሪያ ጊዜ በሩን ያሰረፈበት ልቦለዱ በአፍሪካ ሥነ ጽሑፍ ውስጥ ትልቅ ቦታ ያለውና በስፋት የተጠና የተተረጎመና የተነበበ አፍሪካ ልቦለድ ሆነ። በተከታታይም እንደ አውሮፓውያኑ አቆጣጠር በ1960 ኖ ሎንገር አቲዝ እና በ1964 አሮ ኦፍ ጋድ የተባሉ ሥራዎቹን እንካችሁ አለ። በነዚህ ክታቦቹ ነባሩ የአፍሪካ ባህል ከምዕራብ ቀመሱ ዘመናዊነት ጋር የተጋባውን ግጭት ያሳያል። ገጠጠ መጣ። እርስ በእርስ መናናቁና መጨቋቁኑ አይደበቅ የሆነ በዚህ ወቅት ማለትም በ1966 የአንድ አጭበርባሪ የሀገሪቱ ፖለቲከኛ ውጣውረድን የሚያትተውን ኤማኖቭ ዘፒፕልን ጻፈ። አቼቤ ፖለቲካዊ ነክ ጽሑፎችን ከማሳተም በዘለለ በፖለቲካው መልክአ ምድር ውስጥ ቀጥተኛ ተሳትፎም ነበረው። በአንድ ወቅት ባያፍራ በተሰኘችው ግዛት ምክንያት የተነሳው ጦርነት ናይጄሪያውያን ሊረሱት የሚፈልጉት ቢሆንም ለኢጎቦ ሰዎች ግን የህይወት ጉዳይ ነው። የባያፍራ ግዛት ራሷን ከቀረው ናይጄሪያ ለመገንጠን ሙከራ ባደረገችባቸው ከፈረንጆቹ 1967 እስከ ሰባ ባሉት ዓመታት የባያፍራ ወኪል በመሆን በተለያዩ የዓለም ሀገራት ተዘዋውሮ ጉዳዩን ለማስረዳትና ድጋፍ ለማሰባሰብ ጥሯል። የየጋዜጣውንና የየመጽሔቱን ገጾች የባያፍራን ትግል በሚያስረዱ መጣጥፎች ከማጨናነቁም በላይ ሙሉ ትኩረቱን ወደዚህ አዙሮ ረዘም ካለ ፈጠራዊ ሥነ ጽሑፍ ሊርቅ ችሏል። በፈረንጆቹ በ1969 በሰጠው ቃለ መጠይቅም ያለበት ሁናቴ ረዘም ያለ ልቦለድ ለመጻፍ እንደሚያስቸግረውና ግፋ ቢል ሥነ ግጥም ሊከትብ ብቻ እንደሚችል ተናዟል። በዛን ወቅት በእርግጥም ሦስት የሥነ ግጥም ቅጾችን አሳትሟል። የአጫጭር ልቦለዶች ስብስብና የሕፃናት ታሪኮችን ወደ አንባቢያን አድርሷል። የባያፍራ ራስን የመቻል ትግል በክሽፈት ከተደመደመ በኋላ አቼቤ ዩኒቨርሲቲ ኦፍ ናይጄሪያ በማስተማር እንዲሁም ወጣት አፍሪካዊ ጸሐፍትን ለማበረታታት የተመሠረተው የሃይንማን መጻሕፍትን በማስተባበር ተግባር ተጠምዶ ቆይቷል። እንደ አውሮፓውያኑ አቆጣጠር ከ1972 አንስቶ ለተወሰኑ ዓመታት ወደ አሜሪካ አቅንቶ በተለያዩ ዩኒቨርሲቲዎች ሲያስተምር ከቆየ በኋላ በ1976 ወደ ናይጄሪያ ዩኒቨርሲቲ ተመልሷል። አቼቤ በአገሩ የፖለቲካ እንቅስቃሴ ውስጥ ተሳትፎውን ያልሰሰተ ደራሲ ነበር። በድርሰቶቹም የሕዝቡን ተግዳሮቶችና ተስፋዎች ማንጸባረቅን ግቡ አድርጓል። በ1987 ለህትመት ያበቃው አንቲልስ ኦፍ ዘሳፋና የተሰኘው ድርሰቱ የሥልጣን ጥማትን ጭብጡ አድርጎ የተዋቀረ ነው። እስከ ዕለተ ሞቱ ድረስ ፕሬዝዳንት ለመሆን የሻተ ፖለቲከኛን መዘዞች ይተርካል። የዚህን መጽሐፍ ሕትመት ተከትሎ ዳግም ወደ አሜሪካ ሊመለስ ችሏል። በ1990 ወደ አገሩ ተመልሶ ሳለ ያጋጠመው የመኪና አደጋ ከወገቡ በታች መንቀሳቀስ እንዲሳኑ አድርጎታል። ቺኖ አቼቤ በ82 ዓመቱ በመጋቢት 21 2013 በአሜሪካ ቦስተን ከተማ ሕይወቱ አልፏል። አቼቤ የብዙ ታዋቂ መጽሐፎችን መደበኛ ግንዛቤ ከአፍሪካዊ ተወላጅ አንጻር የሚሞግት የሥነ ጽሑፍ አያሲ ነበር። እንደ አውሮፓውያን አቆጣጠር በ2007 ማን ቡከር ኢንተርናሽናል ሽልማትን አሸንፏል። ለአቼቤ ድንቅ ሥራ የተባለለት ቲንግስ ፎል አፓርት አምሳ ወደሚሆኑ የዓለም ቋንቋዎች የተተረጎመ ሲሆን ወደ አስር ሚሊዮን ቅጂዎች እንደተሸጡለት ይነገራል። አቼቤ ከአፍሪካ ጸሐፍት ሁሉ ስራው በብዙ ቋንቋዎች በመተርጎም ክብረ ወሰኑን እንደያዘ ነው። ብዙዎችም ይኸው ድርሰቱ በዓለም እስከ ዛሬ ከተደረሱ ምርጥ ልቦለዶች መካከል እንደሆነ ይስማማሉ። ብዙዎች በዓለም የሥነ ጽሑፍ ታሪክ ውስጥ ስሙን በደማቅ ቀለም ያሰፈረ ቢሆንም የኖቤል ሽልማት ለማግኘት አልታደለም። ይህም በብዙ ጽሑፎቹ የምዕራቡን ዓለም ዘረኝነት የሚተች በመሆኑ ነው ሲሉ ይደመጣሉ። ሆኖም አቼቤ ከሰላሳ ከሚበልጡ ዩኒቨርሲቲዎች የክብር ዶክትሬት የተቀበለ ሲሆን፣ ብዙ ሽልማቶችንም ከተለያዩ ድርጅቶች አግኝቷል። አሁንም ድረስ ሥራዎቹን የሚዘክር ቺኖ አቼቤ የሥነ ጽሑፍ ፌስቲቫል በየዓመቱ ይከበራል።